የውስጥ ደዌ ህክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተ ክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የህፃናት፣ ያዋቂዎች፣ የቀዶ ጥገናና የውስጥ ደዌ ህክምና ማዕከል ይህ አዋዜ ሰበር ነው። የእስራኤልና የኢራን ብድር መመላለስ ከባድ ውጊያ ተፋፍሞ ቀጥሏል። ወታደራዊና የኒውክሌር ተቋሞችን ከማውደም ባለፈ ፍልሚያው የሰላማዊ ሰዎች ሕይወትንም የማይቻል እያደረገ ነው። የእስራኤል ጦር ከኢራን ሚሳይል መተኮሻዎች መካከል ከአንድ መቶ ሀያ በላዩን አውድሜዋለሁ ሲል አስታወቀ። እንደ አይዲኤፍ መግለጫ ከሆነ የወደመው መተኮሻ ተራን በጠቅላላው ከነበሯት መተኮሻዎች አንድ ሦስተኛው ነበረ። አይደፍ ገለጸው ትናንት ምሽት ወደ እስራኤል ሊተኮሱ ተደግነው የነበሩ ከሃያ በላይ መሬት ለመሬት ተምዘግዛጊ ሚሳይሎችን አውድሟል። የጦሩ ቃል አቀባይ ኤፊ ዴፍሪን ሲናገሩ ኢየሩሳሌም ሐምሳ የጦር ጌቶችን በመጠቀም በኢራን ኢስፋሃን ግዛት ውስጥ አንድ መቶ ወታደራዊ ኢላማዎችን ደብድባለች ብለዋል። ኢራን በበኩሏ በትናንት ምሽቱ ሩምቷ በተለያዩ የእስራኤል ግዛቶች ስምንት ሰዎች ገድላለች። ይህም ከዓርብ ዕለት ጀምሮ የሞቱትን ሰዎች ቁጥር 24 አድርሶታል። ከሞቱት በተጨማሪ የትናንቱን ጨምሮ በጠቅላላ 592 እስራኤላውያን ሲቆስሉ ከእነሱ ውስጥ አስሩ ከባድ ሁኔታ ውስጥ ይገኛሉ ተብለዋል። ኢራን እስካሁን ድረስ 37 ቦሊስቲክ ሚሳይሎችና በመቶዎች የሚቆጠሩ ሰዋልቦችን መተኮሷን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሚሳይሎቹ ከእስራኤል የመከላከያ የሚሳይል መረብ እየሾለኩ ሰላሳ ቦታዎችን በቀጥታ መምታት መቻላቸውን እስራኤል ትናገራለች። በቴሄራን ሮምታ በትናንትና ሁለት ሰለባ ከሆኑ ስምንት እስራኤልያን መካከል ሦስቱ በሃይፋ፣ አራቱ በፔታ ቲክቫና አንዱ ደግሞ ብኔይ ብሪክ የተባለ ከተማ ውስጥ የተገደሉ ናቸው። የሃይፋ የነዳጅ ማጣሪያ አካባቢ በፍንዳታ መናወጡም ታውቋል። በኢራን በኩል እስካሁን ቢያንስ 224 ሰዎች ሲገደሉ 900 ገደማ ቆስለዋል። ኢራን እንደምትለው ወደ ሰባ የሚጠጉ ሕፃናትና ሴቶች ይገኙበታል። ከዚህ ጋር በተያያዘ ዜና የቴህራን ነዋሪዎች ባገኙት መንገድ ከተማዋን ጣጥለው ለመውጣት ሲሉ በአውራ መንገዶች ላይ በአራቱም አቅጣጫ እንደ ወተት አንጀት የረዘመ ሰልፍ ሰርተው እንደሚታዩ ተዘግቧል። ይሁን እንጂ የአገሪቱ ባለሥልጣኖች ይህ የሚታየው የሕዝብ እንቅስቃሴ የሽሽት ሳይሆን ደህንነታቸው ያልተጠበቁ አሮጌ መኪናዎችን የሚያሽከረክሩ ሰዎች በብልሽት የተነሳ መንገዱን ለትራፊክ የማይቻል በማድረጋቸው የተፈጠረ ጭንቅንቅ ነው በማለት ያስረዳሉ። ይህ ዜና በሚጠናቀርበት ሰዓት በመጣው አዲስ ዜና ደግሞ የእስራኤል አየር ኃይል ማዕከላዊ ኢራን ውስጥ አዲስ ድብደባ በማካሄድ ላይ መሆኑ ተዘግቧል። አይዲኤፍ ስለአሁኑ በመካሄድ ላይ ስላለው ድብደባ ውጤት ኋላ ላይ በዝርዝር መግለጫ እንሰጣለን ብሏል። በተያያዘ ዜና ጠቅላይ ሚኒስትር ቤንያሚን ኔታንያዩ የቴሔራን ሰማይን ሙሉ በሙሉ ተቆጣጥረነዋል ሲሉ ተናገሩ። ኔታንያዩ ማዕከላዊ እስራኤል ውስጥ የሚገኘውን ቴል ኖቭ የአየር ኃይል ጦር ሰፈር ሲጎበኙ ባደረጉት ንግግር የቴሄራንን ሰማይ መቆጣጠር ትልቅ ለውጥ ነው ብለዋል። ኔታንያዩ እንደተናገሩት የኢራን የኒውክሌር ማብላያዎችን እና የቦሊስቲክ ሚሳይሎችን የማውደም ተልእኳችን እየሰመረ ነው ይላሉ። የቴሄራንን ሰማይ መቆጣጠራችን ኢላማዎቻችንን በምቾት እንድንቀጠቀጥ አስችሎናል። ዜጎቻችንን ኢላማ እንዳደረገው ወንጀለኛው የኢራን አገዛዝ አይነት አይደለም። እሱ ሴቶችና ሕፃናትን ለመግደል ነው የሚተኩሰው ብለዋል። ኔታንያሁም ኢራን በሩምታዎቿ ሰላሳ ቦታዎች ላይ መምታት በመቻሏም የተፈጠረውን የሰላማዊ ሰዎች ሞት ምክንያት አድርጋ እስራኤል ለዚህ በቀል የቴሄራንን ነዋሪዎች የከፋና የከበደ ዋጋ እንደምታስከፍል የዛቱት መከላከያ ሚኒስትር እስራኤል ቃጽ የቀደመ ቃላቸውን መሳባቸው ተገለጸ። መከላከያ ሚኒስትሩ ትናንትና ስምንት እስራኤላውያን መገደላቸውንና ከሁለት መቶ በላይ ሰዎች መቁሰላቸውን ምክንያት አድርገው የኢራን አገዛዝ ሰላማዊ ሰዎችን እየፈጀ ነው በሚል መነሻ ተመሳሳይ በላ የቴህራን ነዋሪዎች ላይ እንደሚደርስ በብርቱ አስጠንቅቀው ነበረ። ይህም የበቀል ቁጣ መከራ ውስጥ የሚከታችሁ ውሎ አድሮ ሳይሆን አሁኑ ነው በማለት ነበር የገለጹት። አሁን ግን ተመልሰው ቃላቸውን መሰረዛቸውን ገልጸዋል። ለማለት የፈለግነው አገዛዙ በመጣው ጣጣ የተነሳ ቴህራን ውስጥ ያሉ የአገዛዙን ኢላማዎች ለመደብደብ በምናደርገው እርምጃ ከተማዋን ለቆ የመሰደድ ችግር ውስጥ ይገባል ማለትንም ያካተተ ነው ብለዋል። ኢሳይያስ እንግዲህ እንደምትሰማው ነው፣ ብዙ ዜናዎች ይቀያየራሉ። ለምሳሌ አንዱ ትልቅ ዜና ሆኖ ባለፉት ሁለት ቀናት የሰነበተው እስራኤል እስካሁን ድረስ በወታደራዊ መሪዎችንና የስለላና የደህንነት መሪዎችን እንደዚሁም የሀገሪቱን ሳይንቲስቶች ኢላማ ያደረጉ የአየር ድብደባ፣ እንደዚሁም ደግሞ በተለይ ሳይንቲስቶችን በተመለከተ ለምሳሌ ትናንትና መኪና ላይ እየተጠመዱ ቦምቦች አራት ፍንዳታ መድረሱ ነ የተገለጸው። እነዚህም ሳይንቲስቶች ናቸው የተገደሉት ነው የሚባለው፣ በእነዚህ መኪና ላይ በተጠመደ ቦምቦች እና እንደዚህ አይነት አጠቃላይ እንቅስቃሴ ስታደርግ የፖለቲካ አመራሩን ግን እስካሁን አልነካችም እና ከፖለቲካ አመራሩ ደግሞ በዋነኛነት በአሁኑ ሰዓት ይህንን የኢራንን የአጸፋ ጥቃት የሚያስተባብሩት፣ የሚመሩት፣ የሚያዙት ራሳቸው የመንፈሳዊ መሪ አሊ ካሚኒ ናቸው እና አሊ ካሚኒ ደግሞ የዚህ ኢላማ እንደሚሆኑ በተለያየ መንገድ እስራኤል ስትገልጽ እንደነበር ገልጸናል። ምክንያቱም ባለፈው አንድ የኢራን አንድ የእስራኤል ባለስልጣን ከፍተኛ የፖለቲካ መሪ ስማቸውን ሳይገልጹ ለቻነል 12 በሰጡት መግለጫ በተለይ ቅዳሜ ዕለት ይመስለኛል እንደዚሁ በኢራን ቦሊስቲክ ሚሳይል የተነሳ እስራኤላውያን ከተገደሉ እና ከቆሰሉ በኋላ ማለት ነው የምንገድለውን የገደልነውን ያውቃሉ ያልገደልነውንም ያውቃሉ በማለት ተናግረው ነበረ እና በዛ ንግግራቸው እስራኤል በዛ በፈጣን እርምጃ ወታደራዊ አዛዦቹን የደህንነትና የሰለላ መሪዎችንና እንዲሁም የታወቁ ቁልፍ የኒክሌር ሳይንቲስቶችን ስትመታ የፖለቲካ መሪዎችን ግን ሆን ብላንደቶች የሚያሳይ ነበር። የዚህም አንዱ ማሳያ የእስራኤል ጠቅላይ ሚኒስትር የፖለቲካ የብሔራዊ ደህንነት አማካሪ ሃኒግባ ይባላሉ። የፖለቲካ መሪዎችን አትገድልም በማለት በዛም ምሽት መግለጫ ሰጥተው ነበረ። ቀደም ሲል ከጥቃቱ በፊት ሀኔ ግቢ እስራኤል የፖለቲካ መሪዎችን አትገድልም ብለው ከጥቃቱ በኋላ ግን እኛኛው ባለስልጣን ለቻነል 12 እነማንን እንደገደልንና እንደማንን እንዳልገድልን ያውቃሉ በሚለው አነጋገራቸው ቀጣዩ ኢላማ ይህንን ጦርነት በዚህ መልኩ የቀጠሉት የፖለቲካ መሪዎች ላይ ነው እንደማለት አድርገን ተርጉመን መነጋገራችን ታስታውሳለ። ስለዚህ አሁን ይሄ በዚህ ያለ ነው። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ ካሜሊን እንዳትገድለው የሚል ማሳሰቢያ ለቤንያሚን ኔታንያሁ ሰጥተዋል የሚሉት የሚለው ዜና በሮይተርስ እና በአሜሪካ ቴሌቪዥኖች ሰራጭ በተለይ በዶናልድ ትራምፕ በኩል እንደዚሁ በራሷ በእስራኤልም በኩል ያለው ነገር ምንድ ነው? አሁን ይሄ ጦርነት በመካሄድ ላይ ነው። ዞሮ ዞሮ ኢራን ፍቃደኛ ሆና ድርድር ውስጥ ተመልሳ እንድትገባና ምንም አይነት የኒክሌር ማብለያ እንዳይኖራት እና ከቶም የዩራኒየም የማበልፀግን ስራ እንደማትስራ ተስማምታ በምትፈርመው ስምምነት ይሄ ጦርነት ሊቆም እንደሚችል ነው። ስለዚህ ዶናልድ ትራምፕ አሁንም ለውይይት እድል አለ በማለት እየተናገሩ ነው ያሉት። ነገር ግን ኢራኖች ይህን በተመለከተ የማበልጸግ መብታችንን አሳልፈን አንሰጥም፣ ኦሬዲ ያበለጸግነውንም ደግሞ ከእጃችን አናወጣም በማለት ባላቸው አቋም ነው እስካሁን ድረስ የተካሄደው ድርድር ፍሬ ሊያፈራ ያልቻለው። አሁን ግን እንደ ብዙ ተንታኞች እምነት ይህንን የእስራኤል ማጥቃት ብዙዎቻችን እንደምናስበው እስራኤል በተናጠል ብቻ የወሰደችው አይደለም ነው የሚሉት። እርምጃውን እስራኤል ትውሰደው እንጂ ራሳቸው ቤንያሚን ኔታንያሁ ትናንትና ለፎክስ ኒውስ በሰጡት መግለጫ አሜሪካና እኛ ተቀናጅተን ነው የምንሰራው ብለዋል እና ተንታኞች ምንድን ያሉት በዚህ በኩል እስራኤል ይህንን የኢራንን ወታደራዊ አዛዦች የደኅንነትና የስለላ ቁልፍ መሪዎችን አልፎ ተርፎ የሀገሪቱን ምርጥ ሳይንቲስቶች በተለይ የኢራን የኒክሌር ፕሮጀክት አባት የሚባሉት በ2020 ይመስለኛል ወይ 19 ላይ ከሰማይ ላይ በርቀት ከሳተላይት በርቀት ማፈንጃ በአማካይነት መገደላቸው ይታወቃል። ስማቸውን ለጊዜው ረስቼው ነው እና እሳቸውን በመተካት የሚሰሩ የሀገሪቱን ምርጥ ሳይንቲስቶች አስር ሳይንቲስቶች ነው የገደለችው። እንደገና ደግሞ ትናንትናም በቴራን ላይ አራት መኪናዎች ቦምብ ተጠምዶባቸው ማለት ነው እና የፈነዱና እነዛ አራት መኪናዎቹ ሳይንቲስቶች እንደነበሩ ነው የተገለጸው። ስለዚህ የዚህ ዓላማ በዚህ ደረጃ እስራኤል ምት ስታሳርፍ፣ በዛ በኩል ደግሞ ዶናልድ ትራምፕ አሁንም ጊዜ አለው እስካሁን ከደረሰው ይልቅ ቀጥሎ የሚመጣው ይብሳል፣ ስለዚህ ወደ ድርድር ብትመጥ ይሻላል የሚለው አካሄዳቸው እንደ ስልት ያደረጉት ነው የሚል እና ይሄ ይሄ እንግዲህ በዚህ መግባባታቸው ውስጥ የአያቶላ ካሚኒን መመታት ነው ዶናልድ ትራምፕ ለጊዜው አስፈላጊ ነው ብለው እንደማያምሉ እና ማለት ነው ቤንያሚን ኔታንያሁ ያንን እርምጃ እንዳይወስዱ ያሳሰባቸው መሆኑን ዘገባዎች ወጡ። እነዛን ዘገባዎች ይዞ ፎክስ ኒውስ ጠይቃቸው ኔታንያሁ ያሉት ምንድን ነው? ያልተወራና ያልተደረገ ነገር ነው። በዚህ አይነት ጉዳይ እኔና ዶናልድ ትራምፕ አልተነጋገርንም። ቶታ እና ይሄ ዝም ብለው የሚፈጠሩ የውሸት በሬ የወለደ ዜናዎች አንዱ ነው። በሱ ውስጥ ብዙ ዝርዝር አልገባም በማለት አስተባብለውታል። እንግዲህ ሁኔታዎች ያሉት በዚህ ላይ ነው ኢሳያስ።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 ሪል ስቴት ደስታው እዚህ ይጀምራል። አለም እንግዲህ አሁን በዛሬው እንኳን ትንታኔ ስንመለከት ኢራን ከ224 በላይ ሰዎች ከሞቱባት እንደገና ደግሞ እስራኤል የቴሄራንን ሰማይ መቆጣጠር ከቻልኩ ስትል ምን ማለት ነው? የቴሄራን ሰማይ ክፍት ሆኗል ማለት ነው። እስራኤል እንደ ልቧ የምትንቀሳቀስበት የአየር ክልል ሆኗል ማለት ነው። ሌላው አያይዘህ እንድትመልሰው ነው። ሌላው ደግሞ ዓለም አሁን በምን ሁኔታ ላይ ነው ያለው? እንደው ጎራ የመያዝስ ነገር አለ ወይ? እንደው ለሁለት የመከፈል ሂደቶችስ አለ ወይ? በጣም ጥንቃቄ የሚያስፈልገው አካሄድ ነው አሁን የምመለከተው። አሁን ብዙዎች በራሳቸው መንገድ ሊተነትኑ የሚፈልጉ ወገኖች አሉ። ብዙ ትንተና አለ በአሁኑ ሰዓት በዓለም ላይ አንዱ የዶናልድ ትራምፕ መንግስት ይሄ ጉዳይ የራስሽ ነው በቃ ትንበይ እኛ በድርድር ነው የምናምነው ብሎ ራሱን አቅቦ እንደተቀመጠና እዚህ ውስጥ እስራኤል ራሷ እንደገባችበት ሆና መውጣት ያለባት ጉዳይ ነው በማለት በአሜሪካ አፕሮች ላይ በአሜሪካ እና በእስራኤል መካከል የነበረው የተለመደው አብሮነት አሁን እንደማይታይ አድርገው ነው የሚያቀርቡት። ወይን ይህም ሊያስኬሄድ ይችላል። ግን በግልጽ ሁኔታ ማንም ሰው ማየት የሚችለው በነገራችን ላይ እኔ ሁል ቀን የምናገረው የተለየ ነገር የለንም። ያው እንደ ማንኛውም ካረንት ኢቨንት ወቅታዊ ዜና የሚከታተል ሰው ብቻ ነን። ሌላ ትርጉም የለውም የኛ ግን አንድ ግልጽ ነገር አለ። አሜሪካ በዚህ መንገድ ሁኔታዎችን ማየቷ ዋነኛ ዓላማው ጎራ ፈጥሮ ወደ ተወሳሰበ ነገር እንዳሄድ ያደረገችው ዘዴ ነው ብዬ ነው ማምና። ምክንያቱም ኢራን፣ ራሽያና ቻይና ወዳጆች ናቸው። ስለዚህ አሜሪካ ግድ ሆኖባት ግድ ሆኖባት ቀጥታ የእሷ የሆነ ኢላማ ተመቶ አየ እንዲህ አይነት ምክንያት ካላገኘት በስተቀረ እዚህ ጦርነት ላይ ዘላ ለመግባት እድል የላትም። በማንኛውም ሁኔታውን ለየእስራኤልን ስራ አብሮ ለመወጣት በሚል ብትገባ በተለያየ መንገድ እነዚህ ቅድም የጠሯቸው ኃይሎች ለኢራን እገዛ ማድረጋቸው አይቀርም። ይሄ ነገሩን ሊያወሳስበውና እንደነዛ ሀገሮች ተሳትፎ መጠን ከቁጥጥር ውጭም ሊያወጣው ይችላል። ስለዚህ አሁን አሜሪካ እያደረገች ያለችው ነገር ምንድነው? የለውበትም የምትደበድበው እስራኤል ናት። ስለዚህ እኛ የለንበትም፣ አንድም የእኛ ይዞታዎች ላይ አንድም የእኛ ሰዎች ላይ ጥቃት ለማድረስ እንዳትሞክር የሚል ነው። እና እንደዛ ከሆነ አሜሪካ ከገባችበት ከባድ ነገር ነው የሚገጥም የሚል የዶናልድ ትራምፕ አነጋገር። ስለዚህ አሁን ፒውርሊ ግጭቱ በራሷ በእስራኤል እና በኢራን ሆኖ ነው የሚታየው። ስለዚህ ራሽያም ቻይናም ወይም ሌሎች ኃይሎች በሁለቱ ግጭት ውስጥ ከኢራን ጀርባ በመሰለፍ ቢያንስ በግልጽ ሊታይ የሚችል የጦርነቱ እንቅስቃሴ ላይ ተጽዕኖ ሊያሳድር የሚችል ምንም አይነት ነገር እንዲያደርጉ እድል አይሰጣቸው። እኔ የማየው በዚህ ደረጃ ነው። እኔ የማየው በእስራኤልና በአሜሪካ መካከል መራራቅ ወይም ብዙዎቹ ሊያስሙ እንደሚፈልጉት ወይም ደግሞ ቲክቶክ ላይ ብዙ አንድ የሚባሉ እሱ እሱን በማየት ሊያስቡ እንደሚፈልጉት በዋሽንግተን እና በኢየሩሳሌም መካከል ያለው ግንኙነት የመላላት ውጤት አይደለም፣ አስፈላጊ ሁኔታ ነው ብዬ ነው የማስበው። እውነቱን ለመናገር ኢራን በዚህ የተነሳ ኢራንም ብቻውን ነው የምትዋጋው በአሁኑ ሰዓት። ኢራንም አብሶሉት ብቻውን ነው እየተዋጋች ያለችው። የውጭ የሚያገዙትን ኃይሎች እነዚህ ትልልቅ ኃይሎች በፊትም በዚህ ላይ ብዙ አስተዋጽኦ የላቸውም። ግን ቢያንስ ኢራን በታሪኳ እነ ሄዝቦላ በዚህ ጉዳይ እኔ የለሁበትም ብሎ አለራሱ ኢራቅ ውስጥ ያለ ደጋፊ ኢራን የሆነ ኃይል ኢራን አያስፈልጋትም ከእስራኤል ጋር ለመጋጠም ራሷ ትበቃለች የሚል መግለጫ ነው የሰጠው። ስለዚህ አሁን እዚህ ውጊያ ላይ ሁለቱም እራሳቸው ናቸው ያሉት። ግን አንድ ነገር አለ። ዶናልድ ትራምፕ ሲናገሩ ምንድን ነው ያሉት? ኃይለኛና ደምሳሽ ጦር መሳሪያ በመሥራት እኛን የሚያክል የለም፣ የአሜሪካንን መሳሪያዎች የሚያክል የለም። እነዚህም መሳሪያዎች ደግሞ እስራኤል አላት፣ እንዴት መጠቀም እንዳለበትም ታውቅበታለች። ስለዚህ ለኢራን የምመክረው እስካሁን ከደረሰው ይልቅ ቀጥሎ የሚመጣው ስለሚከብድ ወደ ድርድር ብትመለሽ ይሻላል የሚል መግለጫ ግን ሰጥተዋል። ስለዚህ ስታይ በእስራኤል እጅ መሳሪያዎች እንዳሉ መገመት ያስፈልጋል። ትናንት ፎክስ ኒውስ ላይ ምን ብሎ ጠየቃቸው፣ ጠቅላይ ሚኒስትሩን፣ ምን ያህል እያወደማችሁት ነው? ለምሳሌ ትመቱት አላቸው የኒውክሌር ማብላያውን። እና እስራኤል በጣም ከፍተኛ ጉዳት አደረስኩ ነው የምትለው። ለምሳሌ ፎርዶ ያለው ከመሬት በታች መቶ ሜትር ዝቅ ብሎ የተሰራ ነው። ስለዚህ እንደዚህ አይነቶችን ለማፍረስ የሚያስችለው ከባዱ ብሎክ ባስተር ትልቁ እሱ ያላት አሜሪካ ብቻ ናት እና ብቻችሁ ልታርጉ ትችላላችሁ ወይ የሚል ጥያቄ ለኔታና የስሰጣቸው ግድ የለም የራሳችን ዘዴዎች አሉ የሚልም ላይ ሰጥተዋል እስካሁን ማንም ወይም ባይገምታቸው አላስባቸው ማያቃቸው የራሳችን የደበቅነው ነገር አለ እ ያሉት ስለዚህ ምናልባት በእስራኤል እጅ ምን አይነት መሳሪያዎች ይገኛሉ ለምሳሌ እነዚህ ቦምብ ብሎክ ባስተር የሚባሉት ደረጃ አላቸው። አየህ ዋና በዛ ደረጃ በተደጋጋሚ በመምታት አንድን ቦታ የትልቁን ያክል ውጤት ማምጣት ይቻላል። ትልቁ ጥያቄ የዚህ የብሎክ ባስተር በአይነታቸው ማለት በአይነትና በብዛት እጁ አለ ወይ ነው እስራኤል ጥያቄው። እና ትናንት በትናንት ንግግራቸው ሁኔታ ናየው አለን የሚል ነገር አመላለሳቸው። ስለዚህ በአሜሪካና በእስራኤል መካከል የመራራቅ ሳይሆን ታክቲክ ነው። ዋነኛ ታክቲክነቱ በዚህ ጦርነት ዙሪያ በኢራን በኩል የሚሰለፍ ጎራ እንዳይፈጠር ለማድረግ ነው። በነገራችን ላይ የማው ፕሬዚደንት ቭላዲሚር ፑቲንና የቱርኩ ኤርዶጋን ተነጋግረው የእስራኤልን የኃይል እርምጃ አውግዘዋል። ጉዳዩ በሰላም እንዲፈታ ጥሪ አድርገዋል። አለም ቅድም ያነሳውልህ ስለ የአየር ክልልን በተመለከተ ማለት ነው። አንድ ሀገር ሉዓላዊነቷ የሚከበረው የአየር ክልሏን ማስከበር ስትችል ነው። የአየር ክልሏን ማስከበር አትችልም ማለት አየሯ ከእሷ ቁጥጥር ውጭ ሆኗል ማለት ነው። በምንም መንገድ በአየሯ ላይ የሚመላለሱ ጀቶችም ሆኑ የተለያዩ ነገሮች መመከት የማትችልበት ሁኔታ ላይ ደርሳለች ማለት ነው እና ኢራን አሁን ባለበት ተጨባጭ ሁኔታ እዚህ ደረጃ ላይ ደርሳለች ወይ? የአየር በሯ ለእስራኤል በዚህ መጠን ክፍት ሆኗል ወይ? ይሄ ማለት የእስራኤል የጦር ጀቶች በኢራን ግዛቶች አንዴ የማዕከላዊ ግዛት አንዴ ዳር ሀገር በዚህ በቴራን ዙሪያ በአጠቃላይ የኒውክሌር ማብለያዎች ባሉበት የሚሳይሎቹ ባሉበት ቦታ እንደ ልብ እየዞሩ እየመቱ ነው። የአየር ቁጥጥር ማለት ይሄ ነው በሰማዩ ላይ የሚያወካቸው ተልኳቸውን እንዳይወጡ የሚያደርጋቸው ነገር በሌለበት ሁኔታ አየሩ ተቆጣጠር ነው ማለት ይሄ ነው። አየር መቃወሚያዎችን አውድመናል ማለት ነው። ስለዚህ ለምሳሌ ያክል አይተህ ከሆነ ኢራን የምትጠቀመው የጦር አውሮፕላኖች ላለም የጦር አውሮፕላኖች በጣም ጊዜ ያለፈባቸው ያረጁ ናቸው። የዱሮ አሜሪካ ናቸው። ስለዚህ አይነተኛ መጠቀሚዋ ስትራቴጂክ መሳሪያዋ ቦሊስቲክ ሚሳይል ነው እንዳየኸው። ቦሊስቲክ ሚሳኤል ደግሞ ከ13 እስከ 15 ደቂቃ ባለው ጊዜ ፈጥኖ እስራኤልም ቢገባ ነው። በሌላ በኩል እስራኤል ደግሞ የምትጠቀመው የጦር ጀቶች አለ፣ ሚሳኤል አይደለም። ልዩነቱ ምንድን ነው? ያ የጦር ጀት ላይ ፓይለት አለ፣ ተዋጊ አለ። ስለዚህ በማንኛውም ሰዓት ኢላማ መለወጥ ይችላሉ። የአጋጣሚ ኢላማዎችን መምታት ይችላሉ። መወሰን ትችላለህ። የጦር ጀት ይዘህ ቦምብ ጭነህ በጠላት ግዛት ውስጥ ነው ያለው። ስለዚህ እንድትመታ የታዘዝከውን ብቻ ሳይሆን ሌሎችንም እድልን አጋጣሚ የሚፈጥር ሁኔታ ካለ በኮሚኒኬሽን ግንኙነት ያንን ድንገተኛ ኢላማ ሁሉ የመምታት እድል አለ። ሚሳኤል አንድ ያቅደ ለአንድ ነገር ምትልከውን ገብተዋል። ስለዚህ ወደዛ ሚሳኤል ወደ ኢላማው ልትመራው ትችላለ እንጂ ብዙ ጊዜ ከዚህ ይሄኛውን ኢላማ ትተ ሌላ አዲስ ኢላማ ፈጥረለት ወደ ሌላ አዲስ ዓላማ ከዛ ደግሞ ወይም እዛም ትተ ወደዛኛው የምታደርገው አይደለም። ወራዝ የተዋጊ ፓይለቶች በጠላት የአየር ክልል ውስጥ ያለምንም ስጋት እንደ ልብ እየበረሩ ኢላማ መምታት የሚችሉበት ሁኔታ ሲፈጠር በጣም ክሬቲቭ ትሆናለህ። አየህ፣ አስቀድሞ ታቅዶ የተሰጠ ብቻ ሳይሆን እዛ ውስጥ በመሆንህ ግዛቱ ውስጥ በመሆንህ ብዙ ነገሮችን የማውደም እድሉ አለ። ብዙ ነገሮችን ታያለህ። የነገሮች መቀየር ያመጣቸውን ለውጦች ካሉ እነዛ ለውጦች እንድትጠቀም ያደርጋል። ምክንያቱም አውሮፕላኑ ብቻ ሳይሆን አውሮፕላኑን የሚያበረው የጦር ሰው እዛ በጠላት ስፍራ ውስጥ ነው ያለው እና ከዚህ አንጻር ስታየው የእስራኤል የአየር አውሮፕላን የጦር ጀቶችን መጠቀም የተለየ አገልግሎት እንዳለው ማየት ትችላል እና ለዚህ ዋነኛው ለዚህ አቅም እንግዲህ ትልቁ የመጀመሪያው ስራ አየር አይነት ከሆነ ቁልፍ ተልኮውን የሚወጣው የመጀመሪያው ስራ የጠላትን የአየር ክልል ከአየር መከላከያ ማጽናት ነው። እነሱ እንደሚሉት ነው የማይቀለበስ የአየር የበላይነት ማስፈን ነው። ከዛ በኋላ ምንም ማድረግ አይችልም። ጠላት በቃ የተጎነደሸ ዳክዬ ነው። እየዞርክ እየተገለበትክ እየተመለስክ ትመተዋለህ ማለት ነው። ስለዚህ አሁን የነዳጅ ጉድጓሮች ተመተዋል፣ የነዳጅ ዴፖ ተመተዋል፣ ኢራን ውስጥ ወታደራዊ ጣቢያዎች በብዛት ተመተዋል፣ የሚሳይል ማከማቻዎች ተመተዋል፣ የሚሳይል ማመረቻ የኒውክሌር ማብላያዎች ተመተዋል። ማት አሁን ለምሳሌ ኢስፓን ውስጥ ወደ መቶ የሚደርሱ ኢላማዎች ናቸው የተደበደቡት ይላል። ስለዚህ እዛ ሰው ነው ያለ እኮ ያዘው ወርየር የአየር ኃይል ተዋጊው ተዋጊው እዛ የጠላት ቦታ ላይ አለ። ሚሳኤል ሲሆን ግን አነጣጥረህ ከላክ በኋላ የተላከበትን ተልእኮ ከመፈጽም አኳያ ማኑቨር ታደርገዋለህ እንጂ አዲስና እጅግ ጠቃሚ ሁኔታ የፈጠረው ኢላማ ቢኖር ያንን ኢላማ እንዲመታ ፕሮግራም መቀየር አችልም። እዛ ግን በአየር አይነት ሆነ ያለው ፓይለትህ መወሰን ይችላል። በኮሚኒኬሽን አድርጎ ይህን ኢንፎርሜሽን መስጠት እና ያንን እድልና አጋጣሚ የሰጠውን ኢላማ የመደምሰስ እድል አለው። ስለዚህ በበላይ ላይ የጠላት አውሮፕላኖች የፈለጉትን ነገር ያደርጋሉ ማለት ነው። የቴሄራን የአየር የሰማይ ክልል በእጃችን ነው ማለት ይሄ ነው ትርጉሙ። አለም፣ ለትንታኔው ኮዲዮ አመሰግናለሁ። መልካም ቀን ይሁንልን።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 ዲኤምሲ ሪል ስቴትስ፣ ደስታው እዚህ ይጀምራል። ዳና የውስጥ እግር ማሳጅ ጤናን ይጠብቃል፣ ብርታትን ይሰጣል፣ ደስ የሚል ስሜትን ያጎናጽፋል። ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ አንድ ሰዓት ይሰጣል። ብስራተ ገብርኤል አፍሪካ ሕንፃ ሦስተኛ ፎቅ ዳና